ሀሪኬን አለ። አሁን አሜሪካ ሀሪኬን ኢሳያስ የሚባል ሰምተሃል? ሰሞኑን ሀሪኬን ኢሳያስ ከትግራይ እንዳልተላከ ማስተባበያ ለምን ይሰጣል? ሆነ ፕሬዚደንት ኢሳያስ ስመ ሞክሻቸው ሀሪኬን ስለሆነ ለምን ማስተባበያ ይሰጣል? እስኪ ንገረኝ። የትግራይ ህዝብ፣ የትግራይ ወጣት፣ የትግራይ እናቶች፣ የትግራይ እብዶች ጭምር አማራ ክልል ውስጥ መንቀሳቀስ ነውር ነው፣ ኃጢአት ነው። የትግራይ ተወላጅ እኔን አስፈቅዶ አይደለም ጎንደር የሚሄደው

አሳምነው ጽጋያ እንደም ብሎ ደወለኝ። ዘጠኝ ሰዎች ዘጠኝ መታወቂያ የያዘ ፈንጅ ላይ ያፈነዳ ጥምቀት ላይ ጎንደር ያዝናል።

ከ550ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት መልካም አዲስ ዓመት አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ የዘንላችሁ መጥተናል በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል። የፔንታውስ ዲዛይን ያላቸው ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ከእርስዎ የሚጠበቀው 40 ፐርሰንቱን በ3 ዓመት መክፈል ብቻ ነው የቀረውን 60 እስከ 5 ዓመት

ቆይ የባንክ ብድር አመቻችተን እንጠብቆታለን። ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከሀያ ካሬ ጀምሮ ለሽያጭ አቅርበናል። ከታች ባለው ስልክ ደውሎ ለሚመጡ ደንበኞች እስከ 30 ፐርሰንት ቅናሽ አዘጋጅተን እንጠብቆታለን። ዲኤምሲ ሪል ስቴት። ለአብዛኛው ምሳሌ ለእኔ አይነት ወጣት አሰልቼ ነው መካሰሳችሁ ነው እዛም ዚህ የምትካሰሳላችሁ የአማራ ክልል ህዋት ደህንነት ልኮብኛን አባላት ልኮብኛን ብሎ ይይዛል

በዛሚዛንበመኖክሴና በእብድ ብዙ ነው ያለው ቅማን ስጥ ተሳተፈ ኮሎኒያ ያስኩ ምናምን ብሎ በዝርዝር የሚያወጣቸውም አለ። ዋናው ጥያቄ እዚህ ላይ እነዛ ሰዎች ናቸው አይደሉም የሚለው ሳይሆን ይሄን የምታስተባብሉበት መንገድ የእናንተ ሰዎች ካልሆኑ በትክክል እንደ ህዝብ፣ እንደ ትግራይ ህዝብ ስለማስበው የሚያዙት የትግራይ ተወላጅ ናቸው ተብሎ ስለሚነገር ልክ ካልሆኑ፣ የእናንተ ሰዎች ካልሆኑ ህጋዊ

መስመሩን ተከትላችሁ የህግ ክስና የህግ ጥያቄ ማታቀርቡት ለምንድን ነው? አንድ ሰው አንድ ሰው ሀሪኬን አለ አሁን አሜሪካ ሀሪኬን ኢሳያስ የሚባል ሰምታል። ሰሞኑ ሀሪኬን ኢሳያስ ከትግራይ እንዳልተላከ ማስተባበያ ለምን ይሰጣሉ? እንደ ፕሬዚደንት ኢሳያስ ስም ሞክሻቸው ሀሪኬን ስለሆነ ለምን ማስተባበያ ይሰጣሉ? እስኪ ንገር፣ የትግራይ ህዝብ፣ የትግራይ ወጣት፣ የትግራይ እናቶች፣ የትግራይ እብዶች ጭምር አማራ ክልል ውስጥ መንቀሳቀስ

ነውር ነው፣ ኃጢአት ነው። የትግራይ ተወላጅ እኔን አስፈቅዶ አይደለም ጎንደር የሚሄደው። የትግራይ ተወላጅ ደብረ ማርቆስ የሚኖረው አምኖ ነው፣ የአማራ ህዝብ አምኖ ነው፣ አገሬ ነው ብሎ አምኖ ነው። አዳፋ ልብስ የለበሰ ጸጉሩ የተንጨዋረረ በድህነት የሚኖር የትግራይ ተወላጅ በሆነ አጋጣሚ ህወሓትን መክሰስ ስላለብህ ሰላዮች የያዝን ብለህ አሁን አይደለም የተጀመረው፣ ተመስገን አይደለም የጀመረው

ገዱ እያለ የተጀመረ ነው። ከዛ በፊት የተጀመረ ነው። ፈንጂ ልታፈንዳ ተያያዘች ተብላ ስንት ስንት ምስኪን የትግራይ ተወላጅ ተሰቃይታለች። ስንት ሰው ተገሏል። ህወሓት ስርዓት አፈረሳችሁ ብሎ ብቻ ነው መክሰስ የሚችለው። በየአገሩ አገራለኝ ብሎ አምኖ ለተበተነ የትግራይ ተወላጅ አጠፋ ለተባለው ጥፋት ሳያጠፋ አላኩትም እያለ መግለጫ የሚሰጥበት ምክንያት ኖር አይደለም። ኃጢአት እኮ

ማንኛውም ዜጋ እዚህ ያለ አማርኛ ተናጋሪ ነህ፣ ቤተሰቦችህ ትግራይ ሆኑ ኦሮሞ፣ የማውቀው ነገር የለኝም። አማርኛ ተናጋሪ ነህ ተብልህ ተይዘህ፣ የአማራ ፓርቲ ነኝ የሚል ሰው ያንተ ጉዳይ ይዞ መሟገት አለበት። አገርህ ነው እዚህ ስትመጣ፣ አገርህ ነው እዚህ ስትመጣ፣ ኢትዮጵያዊ ነኝ ብለህ ነው ያለ ስጋት የምትንቀሳቀሰው። ይህንን ማድረግ ያልቻሉ ሰዎች የአእምሮ ህሙማን ሳይቀር ሰብስበው፣ አንዳንዶቹ የትግራይ ተወላጅ መሆናቸውን እንዴት እንዳወቋቸው ብቻ ዘሩ ነው የሚያውቀው

የአእምሮ ህሙማንን በምን ታውቃለህ? ከየት ቦታ እንደመጡ በአደባባይ ታወቁ የነበሩ ድንጋይ ወርውረው የአእምሮ ህሙማን የሚባሉ ሰዎችንም ጨምር ሰብስቦ ነው ተመስገን ጥሩነህ ሰማንያ ሰው ይዘናል ይላል። አሳምነው ጽጌ እንዲህም ብሎ ደወለልኝ። ዘጠኝ ሰዎች ዘጠኝ መታወቂያ የያዘ ፈንጅ ሊያፈነዳ ጥምቀት ላይ ጎንደር ያዝናል ደውሉ። በጣም አስገረመኝ። ማህበራዊ ሚዲያ ላይ እሱ ለራሴ ለራሴ ነው

አሳምነው ለራሴ ነገረኝ። ነዳጅ አገዳችሁብናል ምናምን ብሎ ሊያማርር ደውሎ ያዝን እኮ አለ። አንድ የትግራይ ተወላጅ አለኝ፣ ዘጠኝ መታወቂያ ነው የያዘው። አንድ የሽሬ አንድ የጅማ አንድ ምናምን አለ። እንዴ የሽሬዋን ለምን መረጣችኋት? የጅማ መታወቂያ ካለ ነው ነው አለ። እንደዚህ አይነቱ እብደት በመንግስት ስም ሲደረግ ነው ያሳፍረ ህዋሀት የትግራይ መንግስት፣ ጅማ ያለ የትግራይ ወጣት ቡና ለቅሞ የሚያደርግ

መሽረፈት ምንድን ነው? ማራገቢያ ሸጦ የሚያደርግ የትግራይ ወጣት ኑሮውን የሚያሸንፍ የትግራይ ወጣት በሰላም እንዲኖር የሚቻለን እናደርጋለን። የውሸት ክስ ሲመሰረትበት እኛ አላክ ነው። ምን ያህል መግለጫ ነው የትናወጣለን? ሀሪኬን ኢሳያስ አላኩትም ብለህ መግለጫ መስጠት። መግለጫ ማውጣቱ ሳይሆን መግለጫ ማውጣቱ ሳይሆን እንደዜጋ እንደዜጋ አሁን እንደ መንግስት ሲምፕል ነገር እንደ መንግስት

ፌዴራል መንግስት ላይ ሆነ ያም የሚለው የክልል መንግስት ላይ ክስ መመስረት በምክር ቤት ደረጃ ጥያቄ ማቅረብ እሱን ማስኬድ አይቻልም ወይ ነው። መስርተን ካሳ ይከፈላቸው በመቶ መቶ አስር ሺህ ከአማራ ክልል ብቻ የተፈናቀለ አለ። ፕሮባብሊ ሰማንያ ዘጠና ሺህ ከአማራ ክልል፣ ከሌሎች አካባቢዎች የተፈናቀለ በነገዱ ጊዜ የነበረ ይካሱ። ህንጻቸው ተቃጥሎ የባንክ ራሳቸው አባረው አፈናቅለው

ከዛ ስራቸው መስራት ስልማቸው ሆቴሎቻቸውን ዘግተውባቸው፣ ኋላ ደግሞ የባንክ ብድር አልከፈሉም ብለው በጣም በጣም በርካሽ ዋጋ ሆቴሎቻቸውን እየሸጡባቸው፣ የሁሉ ካሳ እንክፈል ተስማምተናል። በኢህአዴግ ተስማምተናል። ፌደራል መንግስት አስማምቶናል። ኃይለማርያም ምስክር ነው። ኃይለማርያም ጠቅላይ ሚኒስትር ሆነ፣ ይሄ አንድም ነገር አልተሰራም። ክስ እኮን መሰርታለና ክስ ምን ማለት ነው? ክስ አማራ ክልል ጠቅላይ ፍርድ ቤት ሄጄ ልሟገት ማለት ነው። በዛ ካሰብከው

ሊሆን አይችልም። ሊሰራ አይችልም በሚመለከተው አካል ኦሮሚያ ውስጥ እንደዚህ ተፈጥሯል ተብሎ ትንሽ ሙከራ እንለማ ደሽ ማለት የሞከሯቸው ሙከራዎች ነበሩ። ትንሽ የትግራይ ተወላጅ አላግባብ የተፈናቀሉ ካሉ ይሄን አስመልሳለሁ ግን ሊፕ ሰርቪስ ነው። የሆነ ሰዓት ላይ ሞቀታው ረገብ ሲል ትተዋዋለ። በአማራ ክልል ወገን ያለው በጣም አስደንጋጭ ነው። አማራ ክልል መንግስት ስለሌለው ነው። ይሄን ነው የምነግርህ። በሽፍታ የሚተዳደር ክልል አድርገውታል።

ጨዋ ህዝብ ነው የአማራ ህዝብ፣ ችሎ ኖሮ ካልሆነ በስተቀር በዚህ ደረጃ የአእምሮ ህሙማንን ሰብስበህ ቲፌልፍ የአማራ ክልል መንግስትን ግዛት አስመልሳለሁ ቀረርቱ እወራሃለሁ የሚል ፉከራ ብቻ እያየ እርምጃ መውሰድ ቢኖርበት የአእምሮ ህሙ የሚልክበት ምክንያት የለም፣ ምንም የለም። ጠቡ ከአማራ ህዝብ ጋር አይደለም።

ጠው ከሽፍቶች ጋር ቢሆን ህዝብ በሁለቱ ወገን ያለው ህዝብ በጣም በጣም ትልቅ ጨዋነት የተሞላበት ህዝብ ስለሆነ የህዝብን ጥያቄ ግምቱ ስለምናስገባ ካልሆነ በስተቀር ሽፍቶቹ እንደሚንቀሳቀሱት ሽፍቶቹ እንደሚፎክሩት ማንም ማያድናቸው። በነገራችን ላይ ማንም ፍላጎት ቢኖር ኖሮ ሽፍቶችን ለቅመህ ልክ ልክ ማስገባት ስራ ከአቅማችን በላይም አይደለም። እሱ አይደለም ርእሱ። ለምንድነው ሽፍታ ስለመጣ በጮኸ ቁጥር

ወይ በሽፍታ ታጅቦ ተመስገን ወይ አገኘ ተሻገር በፎገላ ቁጥር ህዝቦች ወደ ጦርነት የሚያስገባ ነገር ውስጥ አንገባብ ነው የኛ እውነት። ከኔ ጥላቻ ከኔ እርስ በርስ መጋጨት በላይ ነው የአማራ ህዝብና የትግራይ ህዝብ ፍቅር፣ የትግራይ ህዝብ ወንድማማችነት። ይህንን ለዚህ ይህንን ከቁብ የማይቆጥሩ በአማራ ስም የሚነግዱ ቀጣፊዎች ናቸው። የአእምሮ ማንም ጭምር እየሰበሰቡ ህወሓት ላከቻቸው ህወሓት ሲያባንናቸው ነው የሚኖረው

የአማራን ወጣት ጥያቄ መልሶ የአማራን ወርሳ አደር ጥያቄ መልሶ ለአማራ ወጣት እምነት ቢኖራቸው የአማራን ወጣት አይንተ ምን ብንሰራ ነው የሚሻለው? የአማራን ወጣት ጉልበት ይዘህ ማትቀይረው ተራራ ማታለመው መሬት አልነበረም አይደለም። ያን ከማድረግ ይልቅ የአእምሮ ህሙም ሰርቶ አዳሪ ለፍቶ አዳሪ ሰው እየሰበሰብክ ህወሓት ያላከቻቸው ህወሓት በዛ ደረጃ የመዋጋት ፍላጎት ሲኖረው

እነዚህን ሰዎች ልክ ማስገባት አቅም ከአቅሙ በላይ ሆኖ አልነበርም። አስፈላጊ ከሆነ ሽፍታ ለቅመህም ልክ ማስገባት ይችላል። ጠው ከአማራ ህዝብ ጋር አይደለም ከሽፍቶች ጋር ከሆነ ልክ ማስገባት ይቻል ነበር። ከህዝብ ጋር መልካም ግንኙነት ነው ያለን፣ ከአማራ ህዝብ፣ ከትግራይ ህዝብ፣ ከኦሮሞ ህዝብ። በቅርብ ጊዜ ጠቅላይ ሚኒስትር አብይ አህመድ በትግርኛ በሰጡት ቃለ መጠይቅ ላይ ያነሷቸው አንድ ሀሳብ አለ። እሱን ለመጠየቅ ነው። ዶክተር ደብረ ጽዮኑን አግዟቸውም የሚል ሀሳብ አንስተዋል።

አንደኛ፣ ዶክተር ደብረ ጽዮን የሚያግዛቸው ከእናንተ ውስጥ ማን ነው? የማያግዛቸው ከእናንተ ውስጥ ማን ነው? ሁለተኛ ነገር የፌዴራል መንግስት ለዶክተር ደብረ ጽዮን ይህ ነው የሚባል እገዛ ያደርጋል ወይ? በልዩነት። ሁለተኛው ጥያቄ መልስ ነው። ሁለተኛው ጥያቄ አብይ በትግርኛ ሊያምታታ ለፈለገው ነገር ሁለተኛው ጥያቄ ነው መልሱ። ፌዴራል መንግስት ላለፉት ሁለት ዓመት ከአስር ወር ደብረ ጽዮን ትግራይ ውስጥ ሊሰራቸው የሚፈልጋቸው ስራዎች በማደናቀፍ ላይ ነው

ተግቶ ሲሰራ የከረመው አሁን ተመለሰ አብይ ተነስቶ ደብረ ጽዮን አገዙት። በትግርኛ ሲባል የሰማሁት ያለ ለካለ ወለ የጣቢያ ማለት አንድ ሰው የተናገሩት ሌላ በው እንደማለት ነው። ለማያውቁሽ ታጠኚ እንደማለት ነው። ትግራይን ለማንበርከክ የተደረገ እንቅስቃሴ ከዚህ ጎረቤት አለን ከኢሳያስ ጋር ሆነው ብዙ አሻጥር ሲፈጽሙ ኖረው

አሁን አብይ ተነስቶ ደብረ ጽዮን አገዙት እናገዙት ደብረ ጽዮንን ማገዝ አያስፈልገንም ደብረ ጽዮን የሚመራው ክልል ሰላምና መረጋጋት ለመፍጠር ትግራይ ልማት እንዲኖር ሪፎርም እንዲኖር ኢህአዴግ ወሰን ነው ባልነው ልክ እየሰራን ያለ ነው ደብረ ጽዮን የሚመራው ክልል አሁን በተለይ መልኩ ነው የሚመክርበት በተለይ መልኩ ሌላውን የሚመክርበት ምክንያት እንዳልኩት ነው ግን አላማው ምንድን ነው ነው ምንም ማለት

የአብይ ንግግሮችን መተርጎም በጣም ከባድ ነው። ታውቃለህ፣ ኦልሬዲ ከባህሪው ነው መነሳው። አብይ በሆነ አጋጣሚ በሙሉ የሚመራው መንግስት ሁከትን እንደ እንትን እንደ ችግኝ ማፊያ ችግኝ ማፊያ ታውቃለህ፣ ሁከት ማፊያ ተቋም አለ። እና ሁሉም አጋጣሚዎች ላይ ሁከት ጭቅጭቅ በመፍጠር የስልጣን ዕድሜ ማራዘም ነው። ስለዚህ ምን ምን አደረኩ? እንቅልፍ ለምን አጣለሁ?

አብይ የተናገራቸውን ንግግሮች በሙሉ ስህተትን አልኖርም። ከዚህ ባህሪው የሚነሳሳው አሁን ብዙዎቹ የምንስማማበት ሊሆን ይችላል። አብይ ጓደኛ ነው ይላሉ አቶ ጌታቸው ብዙ ጊዜ። እኔ ምታ በግል የምታዘበውት ጓደኛዋ ከነበረ በዛ በዛ ሰዓት የነበረው ባህሪና አሁን መንግስቱ ነው ያለው ባህሪ አንድ ነበሩ ወይስ ተለያይተዋል? መንግስት ማለት ድሮም ባህሪው ማለት ስልጣን እንደሚፈልግ እናውቃለን። ለምሳሌ አሁን ምን እከራከር ነበር፣ አምቢሽን አለ

ተብሎ ለምን ይቀጠቀጣል? አምሽኑን ሪያላይዝ የሚያደርግበት መንገድ ነው ማለት ጤንነቴን ዋንስ ነው ያልኩ ይጠይቀኛል። አሁን የሚሆን ግን ለኔ አሁን ጓደኛዬ ነበር ስል ቀርቦ ነበር ለማለት ነው እንጂ የቅዶቹ ሁሉ አካል ነበርኩ ማለት አይደለም። ሶ ጥያቄው አሁን ጓደኛዬም ሆኖ አገር የሚያጠፋ ስራዎች ሲገባ ማጋለጥ አለበት። ሶ እንደ ጓደኛ ስልጣን ስላልነበረው በሚያት እኔ ሳቀው። ለምሳሌ አንድ ኃላፊ ሲሆን ቢሮ በማስተካከል ረጅም ጊዜ ይወስዳል። ቢሮ

በጣም ይወዳል ቢሮ። ለምሳሌ ሳይንስና ቴክኖሎጂ ሲገባ እኔ ብዙ ጊዜ ጎብኝ ነበር ቢሮ፣ በጣም ብዙ ጊዜ ይሄ ይቀባል፣ አሪፍ ነው። እኔ ቢሮ መስተካከሉ ማጥያት ነው ብያለሁ፣ ጥሩ የስራ ኢንቫይሮንመንት መፍጠር። ብዙ ጊዜ ግን በርክቶ ያቅም እሷም ቢሮ ሳይሰራባት ሲያሰራት ከከረመ በኋላ ሌላ ቢሮ ይሄዳል። ከዛ ኦሮሚያ ምክትል ፕሬዚደንት ሆነ ሄ በኋላ እሱም ቢሮ ሲያስተካክል እዚህ ግባ የሚባል ስራ ሳይሰራ እንደገና ሌላ መጣ።

እርግጠኛ አይደለሁም፣ በስራው ለመገምገም እድል ገጥሞት የሚያውቅ አይመስለኝም። ከዛ አንጻር ማለት አዝንለታ ነው። ጠቅላይ ሚኒስትር ጽፈት ቤትም እንደገባ የመጀመሪያ ስራው ቢሮ ማስተካከል ላይ ነበር። ገብቼ አይቼ አውቃለሁ። ጎበኞ ብ ስድስት ዓመት ሰባት ዓመት ሰርቻለሁ ፕራይም ሚኒስትር ኦፊስ። አሁን አላውቀውም። ቢሮ ስገባ ስብሰባ ልገባ በነበርበት ወቅት ግር ይለኛል ማለት፣ የኔ ቢሮ የት እንደነበር አላውቅም። ቢሮ ማለት ስድስት ዓመት የሰራሁበት ነው እንዳልኩ፣ ስድስት ዓመት አምስት ዓመት ለማንኛውም።

እኔ ወዳጅ ነበር ስል እንቀራረብ ነበር ማለት ነው፣ እንጂ እያንዳንዱ ቅዱ ሼር ያደረገ የነበረ ማለት አይደለም። ለማንኛውም ግን ስልጣን ላይ ብቻ ማዕከል ያደረገ ቴንደንሲ እንደነበረበት፣ ቢሮ ማስዋብ ይወድ እንደነበረ እነዚህም ቢያንስ አውቃለሁ ካለኝ ቅርበት። አሁን ባለው ደረጃ ሀገር የሚያጠፋ እንቅስቃሴ በዚህ ደረጃ ይገባል ብያቅ ነበር ካልኩ ግን እየዋሸሁ ነው የሚሆነው። አደገኛ አዝማሚዎች እንደነበሩት ድሮ ማቅ ነበር ግን በዚህ ደረጃ

እኔ እኮ ምርጫ ሲመረጥ ምሽት ሀሳቤን አቅርቤያለሁ። ሊሆን አይችልም የሚል ሊሆን አይችልም ካልኩበት ምክንያት አንዱ ከመመረጡ ይብን ሊቀመንበር ከመሆኑ በፊት ያነሳልኝ ነገሮች ነበሩ። ማለት ኦልሬዲ እንደሚሆን አምኖ ነው የሚንቀሳቀሰው እና ከዚ አንጻር ኤንወይ እሱ ለሌላ ለታሪክ መጽሐፍ ስንጽፍ ህወሓቱን በተመለከተ በሌሎች ፌዴራል ላይ ባሉ ወይም በሌሎች ፓርቲዎች ከትግራይ ውጭ ባሉ በአብዛኛው እንዲያውም አንዳንድ ብልጽግና እና አረና ላይ

በጣም ጽንፈኛ ብሔርተኛ ፓርቲ ናችሁ ትባላላችሁ፣ በትግራይ ፓርቲ በነ ሳዎት ሌሎች ደግሞ ኢትዮጵያኒስት ናቸው ይሏቸዋል። ይሄ መጣረስ ምን ያመጣው ነው? ኢትዮጵያኒስትም ነን ምንም ጥያቄ ነው። ኢትዮጵያ የትግራይ ህዝብ ጥቅም በዋናነት የሚረጋገጠው የብሔር ብሔረሰቦችን እኩልነት ባረጋገጠች ዴሞክራሲያዊ ኢትዮጵያ ነው የሚል እምነት ያለን፣ ይሄ ጠንካራ እምነት ነው ያለን። ብሔርተኞችም ነን የትግራይ ጥቅም

በትግራይ ህዝብ የራስን እድል በራስ የመወሰን መብት ላይ የተመሰረተ ነው ብለን እናምናለን። እሷ እዚህ ያለው በቂ ብሄርተኞች ያደላችሁ ማለቱ የሚያስገርም አይደለም። ኢትዮጵያዊነስትም ስለሆነ እዚ ያለው ደግሞ ጠቅልሎ ባንዳ ስለሆነ፣ የጥቂት ሰዎች አገልጋይ ስለሆነ ትግራይ ትግራይ ማለታችሁ ይላል። አዲስ አበባ ሆኖ የእኔን አጀንዳ ሊቀርጽ የሚሞክር ሰው እኔን ደግሞ አነሳሰሪ ብሄርተኛ ነህ የሚያስገርም ነገር አለ ከሁለቱ

የትኛውን ትክክል የሚለውን ትቼ ቢያንስ ግን ቲፒኤልኤፍ ብሄርተኛ ነው። ቱ መሰረቱ የትግራይ ብሄርተኝነት ነው። ዴሞክራቲክ ብሄርተኝነት ነው። ግን ደግሞ ትግራይ ህዝብ ጥቅም በተሟላ መልኩ የሚረጋገጠው ተፈላጊ የሆነ ራሱን ችሎ የቆመ በኢኮኖሚ በፖለቲካ፣ በማህበራዊ መስክ አድቫንስ ደረጃ ላይ የደረሰ ግን ደግሞ ከጎረቤቶቹ ጋር በመከባበር፣ በመፈቃቀድ በኩልነት ላይ ተቻችሎ የሚኖሩ

የሚኖርባት ኢትዮጵያ ስትኖር ነው የሚጠቀመው የሚል እውነት አለው ቲፒኤልኤፍ ስለዚህ አይደል ነው የትኛውን እንደምትወስድ ላንተ ነው ስለዚህ ሁለቱንም ነው ኢትዮጵያዊያንስ ናቸው ብሔርተኛም ናቸው የሚለው እ አቶ ነቢዩ ስሁል ሰሞኑን ዋልታ ላይ ቀርበው በእርግጥ እሳቸውን ነበር መጠየቅ የምፈልገው የትግራይ ብልጽግና ፓርቲ ኢትዮጵያን ሪዲፋይ እንዲያደርግ ነው በትግራይ በኩል ያለውን የኢትዮጵያዊነት ትርክት ሪዲፋይ እንዳድርጓል ብሏል ብለል እንደምን ማለታቸው ነው ብዬ አቶ ጌታቸው መጠየቅ ፈለግኩ

አሁን ብልጽግና ከትግራይ ጤነኞች የሰበሰበ አልመሰለኝም። ብዙ ወፈፊዎች ባለፈው አንተ ጋ ነው አሉት። የለየላቸው እብዶችም አሉ እዚህ ውስጥ። አሁን ነቢዩ በዚህ ደረጃ ተንትኖ የትግራይ ሪዲፋይን የሚያደርግበት አቅም አለው ወይ አላቅም? ስለዚህ ነቢዩን ጠይቀው ምን እንዳለ እንጂ

እኔን ነብዩ ራሱ ሲሪየስ ልትወስዱ እንደ ፖለቲከኛ ሲወራ ለራሱ ስለሚያስቀኝ በዚህ ብንተወው መልካም። የመጨረሻ አላርገውና በጣም ትልቁ አጀንዳ በእርሶ ላይ በቅርብ ጊዜ ግድቡ ተሽጧል አልተሸጠም። አሁን የኔ ጥያቄ ተሽጧል አልተሸጠም በሚለው አይ አለ ወታደር እያስጠብቅ ነው የሚለው መልስ አይደለም የምፈልገው። እርሶ ተሽጧል ይላሉ። ምንድን ነው ማስረጃው? ነው ለኢትዮጵያ ነገር ዛሬ ነው እየተወያየ ያለ ነው አለ። ስለዚህ በቃ ላይ የጻፈውን ትዊት ተመልከት። ሱዳኖች የሚያደሩትን የአፍሪካ ሕብረት የተሰጠውን መግለጫ ስማ።

ፈረስት ፊሊንግ ነው ኢኒሻል ፊሊንግ የሚባላና ከኋላ የሚመጣ ፈረስት ፊሊንግ ከመደረጉ በፊት ባይንዲንግ አግሪመንት እናርግ ብለን ተስማምተናል። ሁሉም የሚሉት ሽንኩርት በርሜል፣ ብዙ ውሃ ካለ የሞላ ሊመስል ይችላል። የውሃው ፍሰት ትንሽ ሲቀንስ ሽንኩርት በርሜል መሆኑ ይታወቃል። እኔን ከምጠይቀኝ መሸጥ ማለት ሰዎች የሚያስቡት በጣም የሚያሰቃኝ መርካቶ ወረደ መቸብቸብ ከሆነ እሱ ስህተት ነው። እዚ የሚባል ነገር የለም።

ተሳሰው እንኳ በሚሉት 7.59 ቢሊዮን ኪቢክ ሜትር ውሃ ሞላን በሚሉት ካሰላሁ 73 ቢሊዮን ኪቢክ ሜትር ውሃ እንዲሞላ 15 ዓመት ይፈልጋል። ሶ ሚኒመም በአምስት ዓመት ልንሞላው የሚገባን ግድም ወይ ሰባት ዓመት ማክሲሙም፣ ግብጾች በሚፈልጉት ደረጃ በ15 ዓመት ልንሞላው ተገደናል ማለት ነው። ሶ ዲቴሎቹ ናቸው እያወራን ያለነው የስምምነት ዲቴሎች

ከትራይፓርታይት አግሪመንት ወስደ ከሶስትዮሽ ግንኙነት አውጥተ ከአፍሪካ ፍሬምወርክ አውጥተ ከናይል ኮኦፐሬቲቭ ፍሬምወርክ አግሪመንት አውጥተ ለስቴቭ ሚኑቺን ስትሰጥ ለአሜሪካ በጅሮንድ ናቸው፣ ገንዘብ ለእሳቸው ስትሰጥ መሸጥ ካልሆነ ምንም ሊኖር አይችልም። አብይ

አመስግኑኝ ሲል ሰምተዋል። ወደ አፍሪካ ህብረት እንዲመለስ ያደረግንበት ዲሞክራሲያዊ ገድል ድማን ነው ዲፕሎማሲያዊ ገድል የሚባል ነገር የለም። መሸጥ ማለት ሉዓላዊነት አሳልፈ መስጠት ማለት ነው። አባይ ለሉዓላዊነታችን ትልቅ ትልቅ አቅም ነው የነበረው አባይ በራሳችን ገንዘብ የገነባበት ምክንያት የግብፅ ማስፈራሪያ እንዳያንበረክከን እሱን ከሰራን በኋላ በሌሎች ጉዳዮች ላይ አሁን ምን ሆን አልመስልም።

ምንስማማ ከሆነ ይላሉ አሁን ግብጾች ኦሬዲ ገዝተውታል ነው ምነግረ በሌሎች አባይ ላይ የሚደረጉ ዴቨሎፕመንቶች ላይ ባይንዲንግ ስምነት እንፈራ የመለስ ንግግር ደግመህ ምል አባይን መሰረት ሲያስቀምጥ በዚህ ጉዳይ ላይ በህዳሴ ግድብ ላይ ሊሰራ የሚችለውን ትልቁ ግድብ በራሳችን ገንዘብ መስራት የሚያስፈልገው ወልድ ባንክ አይከለክለን ከእሱ በታች ባሉ አለሌ፣ ወረቤሳ፣ ካራዶቤ፣ ጨሞጋይዳ እነዚህ ሁሉ ከዛ በታች ባሉ ትንንሽ 1 ሁለት ሺህ ባሉ ላይ

ማንም እምቢ የማይለን ሲቹኤሽን ስለሚፈጥርልን ነው። እኔ ያለው መለስ ይህንን ነው አሳልፎ አሽቀንጥሮ የሰጠው። ይሄ መሸጥ ካልሆነ ምንድ ነው የሚባለው? ቅድም እንዳልከው በወታደር እያስጠበቅነው ነው የሚለው። እሱም ሌላ ዞር ሀገር እንዳይሸጥ ብቻ ነው መጠቀቅ ያለብን። በንድዛ አይነት ነገር ተሳስቶ ያለው ነው የሚመስለኝ። ሰዎች ሲናቸው አሮሊን መሸጥ ማለት በዛ ደረጃ። ለማንኛውም እኔ የህዳሴ ግድብ እንዲሞላ ብቻ ሳይሆን

ያለምንም ከሶስቲዎች ፍሬምወርክ ውጪ ያለምንም የውጭ ተጽዕኖ የኢትዮጵያ ህዝብ ሀብት ሆኖ እንዲቀጥል ሙሉ ፍላጎት አለ። የእኔ ግድብ ነው ለመፈከር አለም ነው፣ መሸጥ የለበትም ስል በጨዋታ በጩኸት በምናም በግርግር እንዲምታታ አለም። አሁን ተሞልተዋል መሐንዲስ ለምን አልጠየቅም? መሙላት ምን ማለት እንደሆነ ብሎ ጠይቃቸው ለረሴ፣ እንዲሞላ ነው የምፈልገው። አትሸጡ ስል በዚህ ሳምንት አትሞሉትም የሚል ሙግትም አልነበረም።

ሞልቶ ወጣ ነው የሚለውን በመሃንዲሶች ጠይቅና አስቢ መልስ ለምታለ። አሁን ቁሱ ወይም ግድቡ ሄዷል ባንል፣ አሁን እርሶ በሚሉኝ ምሳሌ በውይታችሁ ከነበረው ከዚህ በፊት ኢህአዴግ ድርድሩን ሲያደርግ በአምስት አመት ነው በሰባት አመት በዘጠኝ አመት ሚል አማራጭ ነበር። አሁን እርሶ በሚሉኝ በአስራ አምስት አመት ነው የሚሄደው በዚህ ውሃ ስሌት ብለን ካሰብንን ሻጭና ገዥ የሆነው ማንና ማን ነው ማለት፣ በጣም ብዙ ተዋናዮች ያሉበት ፕሮጀክት ነው አለም አቀፍ ደረጃ። አሁን እኮ ነገር መሸጥ እኮ ሌላ ነገር የለውም አብይ የግብፆችን ፕሬሽር ፈርቶ

ከኦሮሞ ህዝብ፣ ከትግራይ ህዝብ፣ ከአማራ ህዝብ ይልቅ የግብፅ ህዝብን ፕሬር ፈርቶ የግብፅ መንግስትን የአልሲሲን ተጽዕኖ ፈርቶ የትራምፕን ተጽዕኖ ፈርቶ የወርልድ ባንክን ተጽዕኖ ፈርቶ ከኢትዮጵያ ህዝብ ወሳኝነት ለበጅሮንድ ስቴቭ ሚኒችን ወሳኝነት አሳልፎ ሰጠው ነው እያልኩ ያለው። በዚህ ውስጥ በቁሹሽ ምንድን ነው መታያ ተቀብሏሉ። የሌላ ጉዳይ እኔ የማውቀው ነገር የለኝም። አልነበርኩም። ከደለልኩማ እኔም ተጠያቂ ነው የምሆነው። ሸጧል የሚለው ቃል

አገር የሸጡ ኢትዮጵያ ነው ማለት ነው። ጋሞ ጎፋን እና ሲዳማ ዞንን ሮም ሄዶ ይሸጡ ማለት አይደለም። አገርን አሳልፎ የሚሰጥ ነው አላይነትን ኮምፕሮማይዝ የሚያደርግ ስራ የሰራው አብይ አህመድ አሲምፕላዛ። አቶ ጌታቸው፣ የመጨረሻ ጥያቄ ላርግና በእርስዎ እይታ አሁን ያለው ሁኔታ አሁን ያለው የኢትዮጵያ ሁኔታ መፍትሄ ላያገኝ የሚችለው በምን መንገድ ነው? አጭር መልስ አጭር መልስ